ሰላም ሰላም ፍሬንዶችዬ እንግዲህ አንድ አጀንዳ መጥቶልናል። በአርባ ዓመት እናትህ ቤት ጺምህን አትላጭ ተባለ። ምኑ ነው የሚያናደው? ካለ ምክር አይደለም ሳክስም አይደለም። ስራ ስሩ፣ እግዚአብሔርን ስራ ስሩ። በአርባ ዓመት እናትህ ላይ ጺምህን አትላጭ አንዳንዴ እንዲህ አይነት መራራ እውነቱን መቀበል እኮ አለብን እኮ አይደለ እንዴ? ግን እንሰማለን ግን አንፈርድም በሚለው ነው ያዘውና ቪዲዮ ይናገራል። እኔ ብዙ ጊዜ ከመናገር ይልቅ ቪዲዮ ቢናገር ይሻላል ብዬ አስባለሁ። ሁለት ልጆች እንግዲህ በሚናቆሩ ሰዓት በአርባ ዓመት ውጣ ምናምን። እኛ ኢትዮጵያውያን በእርግጥ ያው ታውቃላችሁ ተኒ እስቲቷ ትጮበት ጠነሲ አርባ ዓመት እኛ ሸክም ሆኖብን ይሄ እንዲሁም እኔ እንዲያው ብቻ እንሰማለን አንፈርድም በሚለው እንናገራለን። ቆይተን ግን ቪዲዮውን ስሙና እናንተ ራሳችሁ ፍረዱ። በቃ ዝም ብላችሁ የያዙ ይልቀቁኝ ከማለት በድራማውም የሚነገረን እውነት ነው። ግለሰብ እነዚህ ቲክቶከር ገና የመጡ ቲክቶከሮች አይደሉ። በድራማውም እኮ ሲናገረን ጸብጥ ብለናል አደለ? እሱን እስኪ በቪዲዮ እንየውና ይናገራል። ቪዲዮ በሚለው እንየው። ከዛ ሀሳብ አስተያየታችሁን ስጡ። ሁለቱን ምን ብለው ነበር? እንደገና በድራማ ውስጥ ምን ተብለን ነበር? ይሄ የኢትዮጵያውያን የእኛ እውነታ ነው አይደለም የሚለውንም ማገናዘብ መቻል አለብን። እውነታንም መጋፈጥ አንዳንዴ መልካም ነው። ስለዚህ እስኪ ቪዲዮቻቸውን ስሙና ፍረዱ። መጀመሪያ አንድ ብር ያለውን ስሙና እስኪ ምንድን ያለው ቀንጨብ ባድርገን እንየው ከዛ በሰፊው እንመጣለን። ችግር የለውም። ቀጠል ሰፈር ተሰብስበን ምናምን ግን ሁሉም ሰራተኛ በጠቅላላ ለዛም ይመስለኛል በዛው የቀጠልኩት እንጂ ቁጭ ብዬ አንድ ቂጤ ሲደነዘዘኝ በአንድ ቂጤ ድንጋይ ላይ እየተቀመጥኩኝ ቢሆን ኖሮ ህይወት በጣም ከባድ ነው። እንደዚህም ሰርተንም አልቻለም አይደለም። ተዘብዝፈን እናታችን ቤት እንዲህ ሆነንም አልቻለም። ፕሊስ ምክር አይደለም ሳክስም አይደለም ስራ ስሩ፣ እግዚአብሔርን ስራ ስሩ። በአርባ አመት እናትህ ላይ ጺመን አትላጭ፣ ውጣ ከቤት ስራ ስራ፣ ራስን ደጉም ቤተሰብን አርዳ ኦኬ ቀንጨብ አድርገን ከሰማ ነው ይበቃል። የአንድ ብርን ከዛ በኋላ ግን ምላሽ የሰጠበት መንገድ ደግሞ ልጁ ደግሞ ይገርማል። እስኪ ምላሽ የሰጠውን ከመስማታችን በፊት እሱስ ምን ብሎ ነበር? ይሄ ምላሽ ሰጪው እንደው ምላሹን እንስማው። እስኪ ምን አለበ ቀንጨብ አርገን እንስማው። ቀጥል። በአርባ ዓመትህ እናት ላይ ፂምህን አትላጭ፣ ውጣ ከቤት በአርባ ዓመትህ እናት አባት ሆነ ፂምህን አትላጭ እላጭ አለው ለአንተ የወጣችሁ ፀሐይ ለእኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይበቃል። የዚህ እየሰማችሁ ስለሆነ ይበቃል። ቀንጨብ ቀንጨብ አድርገን እንየው ብዬ ነው እና ከዛ በኋላ ግን ይሄ ልጅ አሁን ተሰምቶት፣ እውን ተሰምቶት ነው የአንድ ብር ጓደኛ ነው ምናምን። አሁን በዚህ ዘመን እንዳልኳችሁ ሁሌ እንደምላችሁ ጓደኝነት የለም ጥሎ ማለት ነው፣ የታወቀ ነው። ትንሽ ዕውቅና እስከገባ ቃል ነው የሚመነሰጥርል የሚመነጠርል ችግር የለም እሱ አያሳስብም፣ ግን ይችም ራሱ ምን ብላ ነበር እናንተ ውር የምትሉት አሁን በቃ በአርባ ዓመት እንዲያልብ እንዲረተው። ይሄ እኮ ላይፋችን ነው ህይወታችን ነው። እኛ ከኢትዮጵያ ድህነቱም አንጻር የስራ እጥነቱም፣ የፖለቲካውም ከምኑም አንፃር በቃ ይሄ ላይፋችን ሆነዋል። በቃ የታወቀ ነው፣ መራራ እውነት ነው፣ መቀበል ግዴታችን ነው። ከዛ ውጭ ግን እያንሻፈፉ ምናምን ለሌላ አጀንዳ ለምን ለምን የሆነ ጥሎ የማለፍ ጓደኛ ነው መንትን ማለት ያስጠላል። አዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ስለዚህ ይሄም ራሱ አሁን እንደዚህ ተቆርቋሪ ነኝ ብሎ የመጣው ምን ተቀዶ ነበር? ሲቀደድ ከዚህ ቀደም ቅድድ ብሎ ነበር እኮ እንዳይሰፋ ሆኖ አጉል ያዙ ይልክ ቪዲዮ ተቀማጭ ነው ጎበዝ። ተበርብሮ ተመንጥሮ ይመጣልል። ችግር የለውም። አፍን ከመክፈት በፊት ምን ብዬ ነበር በል። ሰውን ለመጣል ከመሯሯጥ በፊት እኔስ ምን ብዬ ነበር በል። ያንን ማስተዋል ይገባናል። ስለዚህ ምን ብላ ነበር እስኪ እንስማው፣ እየሰማን እንረዳ። ግድ የለም ስሙ። እንድ ልጅ ሆነ በወር መቶ ሺህ ብርና ከዛ በላይ ገቢ ከሌለ ሰው አያስተኝም። ሴት ልጅ ማየት አለም። እሷ ብታይ መጀበቅና መሸሽ ነው ያለ። ስሙ፣ ስሙ ብቻ። ሌላ ምክር ልጨምር። በቤተሰብ እጅ ላይ ተቀምጠ በቤተሰብ እጅ እየተቀለብክ ፍቅር አይደለም፣ ጠንከር ያለ ጉንፋን ሶስት ቀን የቆየ ማሳብ፣ ሶስት ቀን የሚያስተኛ በሽታ ሊይዛ ይገባ። ማፈር ነው ያለ። የአሁኑን ጄኔሬሽን እያየ ነው። ቤተሰብ ላይ ቁጭ ብላ ኪንግና ኪሁን የሚል ቲሸርት ያሰራሉ። ይ ማትረባ። መጀመሪያ ከክን ያራ ከቤተሰብ ሸክም ላይ ውጣ። ከዛ ሴቱንም ፍቅሩንም። ትደርስበታለህ። ምክሬን ተግብረው ባባ ይጠቅማል። በቤተሰብ እጅ ላይ ተቀምጠ፣ በቤተሰብ እጅ እየተቀለብክ እንደሰማችሁት ነው ማለት ነው። በቃ ይሄ ሁላችሁ የምትከተሉትንና የማትከተሉትን እወቁ። ምንድን ነው አሁን ዝም ብሎ ማውራት ስላለባቸው እኮ ነው። ይመራል። አዎ ግን የመራራ እውነትን ደግሞ መቀበል ግዴታችን ነው። ተውት፣ እሺ አንድ ብር ስለተናገረ ምናምን ያዙ ይልቀቁኝ። አሁን በቃ እንዴት በአርባ ዓመት ላጭ ምናምን። ኧረ እንደውም ያሉ ምን ያሉ አሉ። ቆይስ አንዴ ከድራማው በፊት አንድ ነገር ላሳያችሁማ፣ ያሳቀኝን ምላሽ ደግሞ የተሰጡትን ጥቂት አንዴ ገባ ላድርግማ። ስሙ አርባ ዓመት እናት አባት ሊሆነ ፂምህን አትላጭ፣ እላጭ አለውማ፣ ተላጭ ተለጫጭ፣ እኛ የሚመለከትን ጉዳይ የለም ገብተዋላል እንደዚህ። አዲስ አበባ ልጅ ግን ወጥቶ ነጥሮ ሲወጣና አሪፍ ቦታ ላይ ሲሆን ዓይናችን ደም የሚለብስ ሰዎች በጣም የምትከፉት ከአይነ ደም አይለስ ገብተዋላ ልጁ በቃ ነጥሮ ወጥቷል። ብዙ ልጆችም ደግሞ አዲስ አበባ ላይ መውጣት መጠር መስራት አለባቸው። እንደዚህ እያልክ ምናምን ነገር እዚህ ከእነ ሙዜ ልህ መተህ ማለት ነው እንትናት ሰውን አታንኳሽ። በቃ ልጁ በቃ እያለ ያለው ምንድን ነው? በቃ በአርባ ዓመት እመ እያልካትን ቢቻልህ ቱራት የሆነ ነቃ ደንገጥ ብለህ ተፍተፍ ብለህ የሆነ ነገር ይዘላት ግባ ነው ያለ። ፖዘቲቭ መረዳት ከቻለ ምን ሰራ ላልከው አንድ ነገር ብላ ማለት በቃ። እንደዚህ ስንወጣ እንትናት ብሉ በግ በግ ነህ እናት አባት እላጭ አለውማ። መፈመስ አቁት ሆነ መሳደብ ብንፈልግ ሁሉም ሰው ከሚናገረው ድብደብ ላይ የሆነ ነገር አንስተን መሳደብ እንችላለን። ግን መሳደብ ግዴታ አይደለም። ያረጋል። ሁሉም መሳደብ ግዴታ አይደለም። መቶት ትችላለህ። መፈመስ ፈልገህ ከሆነ ነገር ያለው ነገር ትክክል ነው። ተቀምጠህ ፂምህን አትላጭ፣ ገረህን አትላጭ። በዚህ እድሜ እናትህ ሁሉም ሰው ለፈጣሪ የሰጠው ሁሉም ሰው የሆነ ፀጋ አለው። ውጣና ፈልገው ዞር ዞር ይላል። ተቀምጠ መኪና ውስጥ ሆነ መነጽር አድርገህ ፖስት ስላደረግህ ትክክል ነው ማለት አይደለም። ጀዝባ ስንት ሰው ባንተ ምክንያት ከሽፎ እንደሚቀርጥ ታውቃለህ? እርሙን ሞቲቬት ላድርግህ ብሎ ነው ሳይሰድብህ የቀረው አንጉል ፋቱ ማ ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫ ላንተ የወጣችሁ ፀሐይ ለኔም እስክትወጣ እጠብቃለሁ። ጂ እንዴ ጨለማ ውስጥ ተቀምጠህ ነው እንዴ ፀሐይ ምትወጣልህ ላንተ? ይሄ እኮ ድፍን የሆነ አስተሳሰብ ነው። እርግጠኛ ነኝ አብሮ አደግህ ወይም የሆነ ታይም አብራችሁ አሳልፋችሁ ይሆናል። እሱ መሆን ካልቻልክ ወይ እርዳይ በለው በውስጥ መስመር አውራ፣ ሶሻል ሚዲያ ላይ ለማሸማቀቅ አትሞክር። እሱ እኮ ታሳር ቦምብሮን አንፎለታ 10 ሚሊየን ብር ነው የተከፈለ። የአርባ አመት ሙሉ አትቀመጥ እናት አባትህ ቤት። እንዳንተ አይነቱ ደንቆሮ እንኳን 40 በ80 አመት ይቀመጣል። ላጭ ከፈለክ ቁጭ ብለህ ለምን እናት አባትህን እያስጨነቅ ከምትቀፍል ወጣና ስራ ነው ያለው። ይህ ሁሉ ጥብቅና ግን ለስንፍና ነው ወይስ የተናገረውን አካል ለማጥቃት ነው? አንድ ብር እኮ የተናገረው ወጣቶች ሥሩ፣ በዚህ እድሜያችሁ በእናታችሁ ቤት አትቀመጡ ነው። ምን ነው ሌላው ሌላው ሲናገር ማነቃቂያ ንግግር ሆኖ የአንድ ብር ሲሆን ነገር ሆነ። ይህንን መራራ እውነት አንድ ብር ስለተናገረው ነው። አሁን ያዙ ይልቀቁኝ። ያው የታወቀ ነው መርገጥ። ሚዲያ ላይ ከወጣህ ትረገጣለህ። በቃ ቃል ነው የሚሰነጠቀው። ልነገርኩህ ግን እንደው ትልቅ የተባሉት እንኳን

ድራማዎቻችንም ገልጸውታል እኮ፣ ማለት እውነታውን የተናገረው በቃ እኛ ኢትዮጵያውያን እንደዛ ነው። በአባባልም ደረጃ እኮ አንዳንዴ እንላለን እኮ በአረባ ካንተ ሰውዬ በተገረስክበት አልጋ ላይ ልትገነዝ ነው ምናምን የሚባል ነገር አለ ምናምን። ይሄ ምንድን ነው? በቃ እንቀበለው ነው። በቃ የተናገረበት አንግል የራሱ የሆነ አንግል አለው። በእርግጥ ነው አንዳንድ ጊዜ እኛ ኢትዮጵያውያን የምናበዛው ነገር አለ። ያሳለፍነውን ላይፍ እንረሳና አሁን በቆምንበት ልክ የምናወራውን ነገር ትንሽ ጠጠር እናደርገዋለን ገባችሁ ትናንትና እንረሳውና አሁን ባለንበት ተለክተን ያለፍንበት መንገድ ከመንገድ ይልቅ ድርምስ ማድረግ እንወዳለን የቃላት አጠቃቀሙ ላይ ትንሽ እንትን ብሎ ያስደነግጥ ይሆናል እንጂ ያው በአርባ ዓመት ፂምህን አትላጭ ምከራው ምከራው ከሰማን በአበው ተረት ገንዘብ የሚገኘው በሀያ ልብ በአርባ ዓመት የሚኖር ህይወት ነው እውነቴን ነው ምላችሁ በተለያየ መንገድ ሊሆን ይችላል። ገባችሁ። ይሄ የስራ ማጣቱ እናቋለን። በቃ ኢትዮጵያ ኑሮ። ከዛ ባለፈ ማንም እናቱ ቤት መቼም አርባ አምሳ ዓመት ሊቆይ አይችልም። ማንም አይፈልግም። ግን በቃ የሚኖር ህይወት ነው። እንሰማለን ግን አንፈርድም። እናንተ ምን ተሰማችሁ? ሀሳብ አስተያየታችሁን ስጡ በክንነት